ጭራሽ ጭራሽ እንደዚህ አይነት ነገር ማለት እንዴ! ጭራሽ እንደዛ። እግዚአብሔር ምስክሬ ነው። ከዚህ በኋላ ከዚህ በኋላ እኔ ስለ ማንም ሰው ኤኬሌ ተጎድቷል ኤኬሌ እንደዚህ ሆኗል ብዬ ቪዲዮ ሰራለሁ ማለት እግዚአብሔር ምስክር ምናልባት አልችልም ግን አንድ ሰው ስም ሳይጠራ መዋል አልችልም። ጭራሽ እንደዛ ነው ነገሩ፣ እንደዛ ነው ማለት ይሻላል። ኦኬ አንድ ምን አከላው ደንሳንቹ እንዲያሰባችሁ ነው የገባኝ። ዛሬ ተረድቼ ያለው ከዚህ በኋላ ማላቀሴ ማንሽም እንዳታቂሽ ማናችሁ እና እና ማናችሁ ጅሎች፣ ከዚህ በኋላ ተነቃቁ እንግዲህ ሄመና ብሩኬ ምንም አልሆኑም። ምንምም መጣላትም ማለም የለም። ድራማ ነው እየሰሩ ያሉት ማለት ነው። ጭራሽ ሰላም ሰላም፣ ውድ እና የተከበራችሁ ውድ ቻናል ቤተሰቦች እንደናችሁ፣ ባላችሁበት ቦታ ሰላማችሁ ይብዛ። እኔ ደህና ነኝ እግዚአብሔር ይመስገን። እንደናችሁ፣ ሰላማችሁ ይብዛ። ዛሬ እንኳን ጉድ ነው ያዩት። ጭራሽ ሄይሚ፣ እኔ አሁን አንቺ ድፈረድ እና ወይ ምን እንደማውረሽ አላውቅም ለምን እንደዚህ አይነት ነገር እያረፍሽኝ እንዳለ አላውቅም፣ ግን በራስሽ እንደማትተማመኝ እናውቃለን። በራስሽ እንደምትተማመኝ እናውቃለን። ሰው ልጅ ብዙ ሰዎች አንቺ እናም ብሩኬም ለማስታረቅ እየጣለ ያለው ሁነት የሆነ ውሸትን ብን ባናውቅም እነ ፍጹሜ እነ ሀብትሽ እነ ማለኛው ቤኪ እነ ሃሳን ማሂ ስለ እናንተ እያወሩ ነው። ግን እናንተ ቪዲዮ ወይም ማለት ድራማ እየሰራችሁ ነው ያላችሁት። ይህ ለምንድን ነው ግን? የምር ለኦዲንስሽ አላስብም ማልሽ ጌታን። ዛሬን የምናገረው የምፈልገውን ነገር ብኖር ሄሜ እስ ኦኬ፣ የትሹ ዳኒ እንዲጠይቅ ነው። ለምን እያለ ካሜራ ሄድሽ ወይም ካሜራ እየቀረጻችሁ ነበራ ነው ወይም እንዴት ነው አልገባኝም ማለት

ዛሬ ሆነ ስነግርሽ ዛሬ ያየሁት ልክ ላይ እኔ አንቺ ነው ምናገር ምፈልገው። እንቴ ጭራሽ ጭራሽ ዳኒ ቤት ድረስ ሄደሽ ሰው ልጅ እዚህ ጋር እንደ ልጆች ጭራሽ ዳኒ ቤት ነው ነው ያላችሁት። ይህም ይሄ ግን በኋላ የሚጸጸት ነገር ባታደርግ ጥሩ ነው የኔ እናት። እኔ ስለምወድሽ እና ስለሚያከብርሽ እኔ አንቺ ጥፋትሽን ሸፍኜ ማለፍ አልችልም። ማንሽም ይሄ ሰማችሁ ነው። እኔ በነገራችን ላይ ብሮክም ይሁን ሄሚም ይሁን ማንም ይሁን እኔ እውነትን ነው የምናገረው። አንተኛ ነገር ሄም በጣም በጣም ስትት ነው የሰረሽው ዛሬ። በጣም ማለቱ ነው በጣም በጣም ሲላንቺ እየጮህን እኛ እዚህ ጋ ላንጭ ሁነታለን እያለን ምን አጠፋለች ላይ ምናምን ይኖራል። የተሰራው ትናንትና ነው እና እነሱ ቃል ላይ ብዙ ቪዲዮ እየሰሩ ነው። ትናንትና ሄሚ ቲክቶክ ቪዲዮ ከመለቀቅ በፊት ነው ወይ ቲክቶክ ቪዲዮ የለቀቀችው፣ ያ ጊዜ ነው መስለኛል። ገባችሁ አደ። ይሄ ቪዲዮ የተሰራው ትናንትና ነው። ገባችሁ። ሄሚ ግን በእውነት ከአንቺ ማንጠብቅ ነገር ነው ይሄ ነገር በእውነት ነው። ምንም አላራግሽም እያየን ነው። ነገር ግን እያየ ነው። አሁን ሱሲ ካሜራ ይዛ ስለመጣች ነው እንጂ አሁን መሄድ የለብሽም እና አሁን እሺ እና አሁን እውነቱን እንናገር ብሩክ እሺ ካሜራ ደቅኖ ነው በካሜራ ነው እንደዚህ ነገር የተደረገው አንቺ ግን ካሜራ አይኖርም የሚያልፈው አይደለም ካሜራ ይኖራል ግን ቪዲዮ አልተለቀቀም ይመስለኛል ብቻ አላውቅም ቤተሰብ እንደዛ አይመስለኛል ሄሚ ግን አይን ጫፍና ያለ ካሜራ ትሄዳለች ብዬ እኔ አላስብም አንት እና ብሩክ እንደዚህ እየሆነ እያየሽ አንቺ ዳኒ ቤት ሄደሽ ብሩክ ስላንቺ ያው እና ሄሚ ነው ወይ የምትፈልጊው እሺ ምንድን ነው የችግሩ ወዴት ወዴት ሄሚዬ ሰው መሞቱን እንደ የምር የምር ሄሚ በእውነት ካንቺ ማን ጠብቅ ነገር ነው በእውነት ዛሬ ላንቺ፣ አንቺን እናገራለሁ እንጂ እኔ ማንም ልናገር አልችልም። ሶሲ ደሞ ማለት ነው ልጁን ልትበይኑ ነው እንጂ አንቺ ልትበይኑ ነው። ጭራሽ እኮ ካሜራ አለ፣ እሷን ካሜራ ይኖራል ብዬ ነው የሚያስበው ብዬ አላስብም። ሄም በእውነት በጣም የሆነ ኪፉ የማይሆን መንገድ የማይሆን ሰው ጋር እንሂን ጀ ጓደኝነት ሚኒዮን አላውቅም እየፈጠርሽ ነው ያለሽው። ይሄ ሰው ላንቺ አያገባሽም። ገባሽ ወይ? ሌላ ነገር ካለ እንግዲህ ድራማ ነው። ከዚህ በኋላ መጨናቅም ምናምን አያስፈልገንም። ገባችሁ? ለምን እንደዚህ ሆንሽ ያለሽ እኛን ሊገባን አልቻለም። ሄም ግን ለምንግኖ ሰው ማረዳት አቃታችሁ እንዴ? ስንት ሰው ነው እየለቀሰ ያለው። ግን ተው ግን በጣም በጣም ግፍ ይያረጋችሁ ነው ያላችሁት። የማይሆን ነገር ጌታን ስለናንተ ይሆላችሁ። ቀን በቀን ጮጋራ የሚላጡ ልጆች አላችሁ። ላንቺ አንቺ እና ብሩክ አንድ ላይ ሆናችሁ ማየት የሚፈልጉ ልጆች ገባችሁ። ጭራሽ ትናንትና ምን እንደሆነ አወርቶ ትናንትናም ስለንቺ እና በየኮሜንት ላይ ሄሚ ዳኒን እንዳታገኝ እያለን ሲናወራ ደግሞ ዛሬ ጭራሽ ሄደሽ ቤቱ ላይ ለመጠየቅ ነው ማጣሁት፣ ምናምን ምናምን ዲራማ እየሰራችሁ ነው። ቀጥሉበት፣ እንግዲህ የማቻችሁ እና ይሄ የምር ነው። ኪፉል ነገር አልችልም። ይሄ ምን ነው? በጣም ነው ያዘነንሽ። እውነት ነገር ልጅ ሄሚ ጌታ ነኝ እኔ እንጃ፣ አንቺ ስለምንወድሽ ስለምናከብርሽ ልናገር አንችልም። እኛ እኔ አሁን ሄሚን ምን ወዶ ልጆች፣ እኛ አሁን እናገራት ወይም ለምን እንደዚህ ሆንሽ ብዬ እናገራት አልችልም፣ ገባችሁ? ምክንያቱም ስለምወጣት፣ አይ አካሄድ የምር ሄሚ አካሄድ ሚቴጂ መንገድ ጥሩ አይደለም። ላንቺ ምዋጣሽ ሰውን አይ የምታውቅ አንቺ ነሽ፣ ግን እኛ አናውቅም። እሄ ልጅ ላንቺ ምንድን ነው ያለው? ሼር ላይ ከኛ ህይወት ውጪ ውጪልኝ ህይወት ጀምራችሁ አለ እንዴ አንቺ፣ እናዳኒ ሄሚ በእውነት በእውነት ሰው የሚያሰው ማዚ ነገር አታደርጊ። ድራማም ቢሆንም ክብርሽን ጠብቂ እያልኩ ነው። አሁን ምንም አንቺ እናቃለን፣ ነገር ግን አላቅም ሄሚ በእውነት ብዬ ለኦዲየንስ ታስቢባላችሁ ብዬ በፊት ግን ክብር የሚባል ነገር ትንጥዬ እንደሌለ ነው። ተረዳውትኝ ገባችሁ? ወደ ጭራሽ ከህይወታችን ውጪ ቆንጆ ስለሆነሽ ቆንጆ ብያለሁ። ብራዘር ለምስቲ ክብር ስለ መጀመሪያ ሄሚ አንቺም ደሞ ለብሩ ክብር ስጪ። ያለቃ ወይኔ ጭራሽ ብለሽ ብለሽ ብለሽ ዛሬ ዳኔ ጋር መጣሽ። እኛ ምንድነው? ምን መከረሽ? አንቺ ራቅ፣ ከዳኔ ራቅ። ያለን በየቀን በየቀን ቪዲዮ እየሰራ ጭራሽ ዳኔን ካ ዛሬን ካ ዳኔ ጋር ነሽ። ቴንክ ዩ ይምር ነው በጣም ደስ ይላል። በጣም ደስ ይላል። ቀጥሉበት። ግን እኔ አላውቅም ነገያችሁ እግዚአብሔር ያሳምራችሁ። ለዛሬ አይመለከተም ነገያችሁ እግዚአብሔር ያሳምር። ከረጣችሁኛደ ጭራሽ ምን ላወራኝ ልጅቷ በላ ነበረ። ልጁ ራሱ ሶሴ ማለት ነው ዳኒ ረረዩ ረ ጉደኞች በእውነት በጣም ጉደኞች ናቸው እናንተ እግዚአብሔር ምስክሬ ነው። ጭራሽ ለኦዲንስ ምባል ለኦዲንስ አሳብ ምባል ለኦዲንስ ለስሜታቸው እንጠነቀቃለን። ምን አለ እንደኛ ሜዳ ላይ ወጥቶ አንድ ነገር ሳያውሩ ስለኛ እንደኛ ማለት ነው። አሁን እኛ ካሜራ ላይ ቲክቶክ ምን የትምን እያወራ ነው። ምስኪኖች ቁጭ ብሎ መዳም ስራ ጨርሶ እናንተ የሚመለከተው ልጆች ስንቶች ናቸው? ብዙዎች ናቸው አደል እንዴ? ያ ሰዎችን ማረዳት ለምን አቃታችሁ? እናንተ ጌታ ሲላይ እናንተ የቀን በቀን የሚጨነቁ ስንቶች ነበር? ብዙ ናቸው እኮ ሄሜ ግን ይሄን ማረዳት ለምን አቃታች? ሄሜ ለምንድነው ማሰብ አቃታችሁ? እናንተ እኮ በጣም ጠግባችኋል። ነው ሲነግራችሁ ጌታን ግን ስራ እየሰራችሁ ነው ቀጥሉበት። እንግዲህ ግን ግን ኦዲንሳችሁ ላይ የምታደርጉት ግፍ በጣም በጣም ከባድ ነው። ኦዲንስ ግን እዚህ ጋር እናንተ ተለያያችሁ ብሎ የሚያላቀሱ ተለያያችሁ፣ በናፍቆት እየሞተን ነው፣ በናፍቆት እየሞተን ነው። ከዚህ በኋላ ምንም ምንም የሚባል ነገር ጌታን፣ ኤኬላይ እንደዚህ ብለዋል፣ ኤኬላይ እንደዚህ ብላለች፣ ኤኬላይ እንደዚህ ብለዋል። ይሄ ደግሞ እየተሰራው ቪዲዮ ላይ አስተያየት ምናምን ሰጣለሁ። አለቃ እንደፈለጋችሁ ሆኖ በኢየሱስ ስም እግዚአብሔር እንደፈለጋችሁ ሆኖ ኧረ ቤተሰቦች በጣም ነው ገረመኝ። ጌታን እኔ እንጃ አላቅም። ጌታን በእውነቴን ነው የምልሽ። እሺ ብሩክሽ እንደዚህ የሆነ ለምን ዝም አልሽ? ድራማ ነው የሰራችሁ ያላችሁት አስረግጬ ነግራችሁ ነገር ብኖር ድራማ ነው እና ልትጠይቅ ነው የ እንደዚህ ክፉ ነገር እንደዚህ ወጣ ያለ ወጣ ያለ ነገር እንደማታደርግ እናቅሻለን። ነገር ግን ያለካሜራ ማገኘትሽ ነው ጥሩ እንዳልሆነ እናቃለን። ግን በካሜራ ለቤተሰብሽ ነግሬሽ ደስ ይለናል። ያለ ካሜራ ነው የትሹ እና ካሜራ የለም የለም ብዬ ነው። በፍጹም ላምን አልችልም። ይሄ ካሜራ ደብቃችሁ ይሆን ይችላል ካሜራ ይኖራል ብዬ ነው የሚያስበው። መቼም አላውቅም አላውቅም፣ ቤተሰቦች አልገበኝም፣ እኔ አልገበኝም። ይሄ ነገር ወዴት ወዴት እየዳችሁ እንዳለ አላውቅም ጌታን። ሄሚዬ የምር ሲንታማት እንዲሆን በፍቅርና በደስታ የኖርሽ ህይወት አታበላሽ። የማይሆን ሰው ጋር አትሆኚ የማይሄ ሰውዬ ይሆነ ይሆነኛል ብለሽ እንዳታስቤ። ለም የምር ነው የምልሽ። ይሄ ተልካሻ ሰው ነው። አነጋገር አይችልም፣ ጅል ነው። በዛ ላይ ማየም ጥልዝ ማለት ነው። እንደ ሄሚ ይብለሽ ብለሽ፣ እንደዚህ አይነት ሰዎች ጎደኞች ወይም ላንቺ እኔ አላውቅም፣ የቀኑ እኔ አላውቅም፣ ብቻ እንዴ ታርግል። ለነገር አንቹ ቤተሰቦች እንደዚህ አይነት ሰዎች ለኔ ይሆነኛል ብለሽ አስብሽ፣ በቃ ላንቺ ጎደኝነት ለሁሉ ነገር ይሆንሻል ይችላል። ሄሚ ህይወትሽን ታበላሽ። የኔ እናት ጌታ የሚጠቅምሽ እና የማይጠቅምሽ ነገር አንቺ ነው የምታቆ። እኛ ከአንቺ በላይ ምንም ልናቀ አንችልም። ገባሽ አደ? ግን ነገር ግን የምትጂ መንገድ በጣም ሲታትኝ ያለው መንገድ ነው። በጣም በጣም የሚቆጭሽን ሰው እንዴት ነው አንቺ? ወዶ ነው እኮ እናንተ ነው ወዴ ነው እኮ እኛ ጌታ። በየ ኮሜንት ላይ ተመለሱ የምትቱ መንገድ ጥሩ አይደለም። ጎዳኛ ምራጥ ይያለ ኮሜንት ምን እኛ ክፉ አስበን ሳይሆን እናንተ አስበን ነው እና ስለኛ ካልተረዳችሁ ምንም እንደ ምንም እንደፈለጋችሁ ልትሆኑ ትችላላችሁ። እሱ ኦኬ። እኛ ስለሰጣችሁን ክብሪን በጣም እናመሰግናለን። እናመሰግናለን፣ ጌታን በጣም ነው እናመሰግነው። ቀጥሉበት። እንግዲህ ግን የሚጠቅምሽን ሰው ይወቅ። የሚዬ የሚጎዳሽ መንጋት አትሄጂ። ለንቺ የማኖ የማይሆን መንጋት የማይሆን ሰው ጋር ነው ያለሽው። አሁን ነው የምልሽ የማይሆን ሰው ታልካሻ ሰው የተበላሻና ቆሻሻ ሰው ጋር ነው ያለሽው ነገር ግን ይሄ የሚሆነው ሽን ታውቂያለሽ። እኔ አሁን ላንቺ ይሆናኝ ምናምን እያልኩ አይደለም። ድራማ እየሰራሽ ነው ተማላሽ የሚዬ የሚዬ እና